ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ልኝ ዳና ናቸው። እግዚአብሔር መስጌ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁኝ ቤተሰብ ሆኖ ለማለት እፈልጋለሁ። የኔ ውድ ቤተሰቦች ማለት ነው። እንግዲህ እንደምታዩት ሁሉም በሰላም ዱባይ ገቡ ማለት ነው። እንግዲህ በጣም ደስ ብሎኛ ይህ ዛሬ ዋው! ይለያል። አቤት ውበት ትላላችሁ ቤተሰብ። እስኪ እንዴት አያችሁት? እንዴት አያችሁ? ብዙ ሰዎች ሩታና አብርሽ ውሸታሞች ናችሁ ዱባይ አልሄዱም። ኢትዮጵያ ውስጥ ሆኖ ዱባይ ነን የሚሉ ውሸታሞች ናችሁ ብላችሁ ቪዲዮ የሰራችሁ ብዙ ሰዎች፣ በነገራችሁ ላይ ትላንትና ብዙ ሰው ቪዲዮ ሰርቶባቸዋል በሩታና ባረሹ ማለት ነው። ይዋሻሉ፣ ውሸታሞች ናችሁ፣ ዱባይ አይደሉም ምናምን እያላችሁ ሰዎች፣ የት ናችሁ? ደህና ናችሁ? የት ናችሁ? እስኪ ይሄ ዱባይ አይደለም? በደንብ ይታያችኋል፣ በደንብ እስኪ እዩ። ይሄ ዱባይ አይደለም ታዲያ አቤት የኛ ሰው በስማም፣ ከባድ ናችሁ የምር። እና እስኪ እንዴት አያችሁ ዱባይን፣ እንዴት አያችሁ እንኳን በሰላም ገባችሁናል። ለመናገር በጣም ደስ ብሎኛል። በጣም ነው ደስ ያለኝ ለመናገር። እንግዲህ እንደምታዩት ዳኒ፣ ጽጌ፣ ሜሪ፣ ሩታ፣ አብርሽ፣ ማርክ ሻአ፣ እንደምታዩት አይታቸዋል። አቤት ውበት! ዱባይ ግን በጣም ነው የምታምረው። ውብ ሀገር ናት። ሁሉን ለመናገር ማለት ነው። እና ብቻ እንደኛ ሰው መቼም ዱባይ አንሄድም እየምሬ ነው የምላችሁ። ዱባይ ተቀይራለች ማለት ነው። ድሮ እኮ በጣም ቀላል ነው ይስሉ ነበር። እንዴት ነው አሁን ላይ ወደ ዱባይ ለመሄድ በጣም የሁሉ ፕሮሰስ ያስፈልጋል? እንዴ ቤተሰብ እነሱ ከሁሉም እየተለየ ነው ማለት ነው ወይስ እንዴት ነው ነገሩ? ግራ ገባኝ። ጥያቄው ሆነብኛል። ዱባይ ያላችሁ ሰዎች ማለት እኛ ዱባይ አለንልም በእርግጥ ሲባል እንሰማለን በጣም ቀላል ነው ይላሉ ብዙዎቹ አሁን ላይ ለምንድን ነው ሲስተሙ ተቀይሮ ነው እንዴት ነው ዱባይ ለመግባት እንዴት በዚህ ልክ ይህ ሁሉ ፎሮሶስ ይህ ሁሉ ጣጣ ለምን ያስፈለገ ማርክ እንዳለው ማለት ነው እና ዋናው ነገር ምንድን ነው እንኳን በሰላም ገባችሁ እንኳን በሰላም ተገናኛችሁ ዋናው እሱ ነው እንግዲህ በቅርብ ደግሞ ወይን ውድ ነው። የእነሱ የአርብሽና የሩታ ቀለበት ውድ ይመስለኛ እርግጠኛ አይደለውም። ውድ ሊሆንም ይችላሉ። ያው ለሁለት ሳምንት ነው ወደ ዱባይ ይመጡ። ስለዚህ ደስ ይላል። ምርጥ ጊዜ እንደምታሳልፉ ተስፋ እናደርጋለን ማለት ነው። ብትንበሉልን፣ በእውነት በጣም ደስ ብሎኛል። እንኳን በሰላም ገባችሁ። ዋናው እናንተ በሰላም መግባታችሁ ነው። ይኸው አሳውቃችሁናል። በሰላም ገብተናል ብላችሁ ቪዲዮ ስለሰራችሁልን እናመሰግናለን። እንደምታዩት እንግዲህ ዳኒ ከመሸ በኋላ ነው ቪዲዮ የለቀቀ። እንግዲህ ነገ ደግሞ በሩታ ቤት ወይም ባብርሽ ቤት እንጠብቃለን በልዩ ቪዲዮ ማለት ነው። ዋው! በጣም ነው የምትለዩ። እውነት ለመናገር በጣም ደስ ብሎኛል። ማን ነው እስኪ እንደኔ ደስ ያላችሁ በሰላም በሰላም ማግባታችሁ ማኑ ደስ ያላችሁ እስኪ? እኔ በጣም ደስ ብሎኛል እውነት ለመናገር ይሄ ዱባይ ገብቷል። ዱባይ ገቡ በሰላም። ይሄው ይሄ ዱባይ አይደለም ታዲያ? ዱባይ አልገቡም ምናምን ብላችሁ ዝም ብላችሁ በሰው ላይ ቪዲዮ ትሰራላችሁ። በውሸትም ቢዩና ሰብስክራይብ ለማግኘት ነው ወይስ ለምን እንደሆነ አላውቅም። አሪፍ ፍሮስኪ፣ ይኸው ገቡ። ዋሹ? ታዲያ ይሄ እውነት ነው እና በጣም ደስ ብሎኛል። ለበነገራችሁ ለን። ልዩ ቀን ነው። ዋው ታምራላችሁ። ታየኛ ሙሽራ ዋው። ትላይ ያላችሁ እውነት ለመናገር አምሮባችኋል። ዋው አሁን እኮ ደህና እኮ ነው፣ ሙቀት የለም እኮ አሁን ላይ ደህና ጊዜ ላይ ነው የመጣችሁ። ተመስገን በሉ። እስከ ሁለት ሳምንት ከቆያችሁ ሙቀት ይመጣል። እስከዛው ብዙም ሙቀት አይኖርም፣ ግን ያው በመካከለኛ ይሆናል እንጂ አሁን ወር ላይ በጣም ብዙ ሙቀት አይኖርም። አላቅም ዱባይ ግን እዚህ አሁን መካከለኛ ነው፣ ምንም ሙቀት የለም ኩዌት ላይ ማለት ነው። ሁሉም አርባ ጋር አንድ ናቸው ብዬ አምናለሁ። እና በደህና ጊዜ ነው ይመጣችሁ ለማለት ፈልጌ ነው። በሰባተኛ ወር እና በስምንተኛ እስከ አስር በጣም ይሞቃል ሆናል ለመናገር ማለት አስር መካከለኛ ነው። ዘጠኝ በቃ ሶስት ወር በጣም ይከብዳል። በተለይ ሰባት እና ስድስት በጣም ሀይለኛ ሙቀት ነው የሚገቡ ደና ጊዜ ላይ ናችሁ የመጣችሁ። ቻሉ እንግዲህ ሁለት ሳምንት ነው የምትቆዩ። ቻሉ እና እንግዲህ በልዩ ቪዲዮ እንደምትመጡልን አሪፍ አሪፍ ቪዲዮ እንደምትለቁልን ተስፋ እናደርጋለን። በደንብ ውሃ ብትንበሉ ዱባይ ውስጥ እንግዲህ ማርክም እንግዲህ ይሄው ገብቷል በሰላም ማለት ነው።